ፋኖ የህዝቡን ትጥቅ እያስፈታ ነው ሲሉ ጀነራሉ ከሰሱ። ጀነራሉ ፋኖ ከህዝቡ ያስፈታውን ትጥቅ ሽጦ እየተሰደደ ነው ሲሉም አክለዋል። ፋኖን ካልታገላችሁ ይበላችኋል ሲሉ ያስጠናቀቁም ሲሆን ሚሊሻ ንጹሓንን እየገደለ ነው ትላላችሁ፣ ነገር ግን የሚሊሻዎች ንብረት እየተዘረፈ ነው የሚል አስተያየት ሰጠዋል ። ባለስልጣኑ በበኩላቸው በክልሉ ለተፈጠረው የኑሮ ውድነት ፋኖን ተጠያቂ አድርገዋል። በሌላ በኩል አረጋ ከበደም በሃይማኖት አባቶች ለሰላም በሚል የተሸለሙት ሜዲያ ላይ እያነጋገረ ሲሆን እርሳቸው ለሰላም በተሸለሙበት ዕለት በክልሉ የተለያዩ አካባቢዎች ውጊያዎች ሲደረጉ መዋላቸው ተነግሯል። በቀዳሚነት ያዝነው መረጃችን ነው። ሻቢያ የወረረውን የትግራይ መሬት ምክንያት በማድረግ ማዕከላዊ መንግስቱ ኤርትራን ሊያጠቃ ነው ሲሉ ሞንጆሪኖ ከባድ ጉድ አሰምተዋል። ወይዘሮ ፈትለወርቅ ገብረ እግዚአብሔር ወይም ሞንጆሪኖ የዋጅ ጀኔራሎች ወደ ወልቃይት ለመግባት ስለመዘጋጀታቸው አንድ ወታደራዊ መረጃ አጋርተዋል። ፈትለ ወርቅ የጋራ መግባባት ተደርሶበታል ያለችውን ወልቃይትን የመቆጣጠር እቅድ በአደባባይ እየተናገረችው የጄኔራል ታደሰን ወረደን ቢሮ ሰብረው የገቡ ተፈናቃዮችን ባነጋገረችበት መድረክ ላይ ነው። እንመለስበታለን። ከአስር ሺህ ብር በላይ በጥሬ ገንዘብ መገበያየት ሊከለከል መሆኑ ተሰማ። በግብይት ወቅት ከአስር ሺህ ብር በላይ ጥሬ ገንዘብን መጠቀም ለከፋዩ በወጪነት ለተቀባዩ ደግሞ አስተዳደራዊ ቅጣት እንዲጣልበት ያደርጋል ተብሏል። አነጋጋሪውን ጉዳይ እናስደምጣቸዋለን። ከሁለት መቶ በላይ መንገደኞችን አሳፍሮ እየበረረ የነበረ አውሮፕላን የመከስከሱ አደጋ አስደንጋጭ ሆኗል። እስካሁን ድረስ ከአደጋው የተረፉ ሰዎች ስለመኖራቸው ምንም የተባለ ነገር የለም። በጉዳዩ ላይ ዝርዝር መረጃ አለን፤ እናስደምጣችኋለን። ጤና ይስጥልን ውድ አንድ አፍታ መሪያ ቤተሰቦች ሰላምታችን በያላችሁበት የዓለም ዳርቻ ርሳችሁ ከአንድ አፍታ ለሆኑ መደመጥ አለባቸው ያልናቸውን ዜናዎች ወደ እናንተ የምናደርስበት ሰዓት ላይ ተገኝተናል። አብራችሁን ትቆዩ ዘንድ ግብዣችን ነው። ፋኖ የህዝቡን ትጥቅ እያስፈታ ነው ሲሉ ጀነራሉ ከሰሱ። ጀነራሉ ፋኖ ከህዝቡ ያስፈታውን ትጥቅ ሽጦ እየተሰደደ ነው ሲሉ አክለዋል። ፋኖን ካልታገላችሁ ይበላችኋል ሲሉ ያስጠነቀቁም ሲሆን ሚሊሻ ንጹሐንን እየገደለ ነው ትላላችሁ፣ ነገር ግን የሚሊሻዎች ንብረት እየተዘረፈ ነው የሚል አስተያየት ሰጠዋል። ባለስልጣኑ በበኩላቸው በክልሉ ለተፈጠረው የኑሮ ውድነት ፋኖን ተጠያቂ አድርገዋል። በሌላ በኩል አረጋ ከበደም በሃይማኖት አባቶች ለሰላም በሚል የተሸለሙት ሜዲያ እያነጋገረ ሲሆን እርሳቸው ለሰላም በተሸለሙበት ዕለት በክልሉ የተለያዩ አካባቢዎች ውጊያዎች ሲደረጉ መዋላቸው ተነግሯል። በዛሬው ዕለት የአማራ ክልል የተለያዩ ትዕይንቶችን ሲያስተናግድ ውሏል። ሰላማዊ ሰልፍ፣ ውጊያ፣ በተለያዩ ከተሞች ህዝባዊ ውይይትና የሃይማኖት አባቶች ምክክር ክልሉ በዛሬው ዕለት ካስተናግዳቸው አቤት ክስተቶች መካከል የሚጠቀሱት ናቸው። በጎንደርና ጎጃም አንዳንድ ስፍራዎች መጠነኛ የተኩስ ልውውጦች እንደነበሩ የተሰማ ሲሆን በዚህም ጉዳቶች ደርሰዋል። በክልሉ ለሁለት ዓመት የዘለቀው ተከታታይ የተኩስ ልውውጥና ውያም የቀጠለ ቢሆንም የክልሉ እርሰ መስተዳደር ግን ለሰላም ላመጡት አስተዋጽኦ በሚል በሃይማኖት አባቶች ሜዳ ላይ ተሸልመዋል። ሽልማቱን አቡነ አብርሃምና ሐጂ ኢብራሂም ቱፋ ግታቸው ላይ አጥልቀውላቸዋል። የሽልማቱ ምክንያት ደግሞ ለ ሀገር ሰላም ጠንካራ ስራዎችን እያከናወኑ መሆኑና በተለይም በአማራ ክልል ተከስቶ የነበረውን ግጭት ተፈቶ አንጻራዊ ሰላም እንዲመጣ በርክቷቸው የላቀ ነበር የሚል መሆኑ በርካቶችን ያስገረመ ጉዳይ ሆኗል። በክልሉ ካስገራሚ ሽልማቶችና ውጊያዎች ጎን ለጎን አሁንም በበርካታ ከተሞች ህዝባዊ ውይይቶች ቀጥለዋል። በህዝባዊ ውይይቶቹ ባለስልጣናትና የመከላከያ አመራሮች የሚሰጧቸው አስተያየቶችም ቀጥለዋል። በዛሬው ውይይት ከተደረገባቸው ከተሞች መሃል ዋድላ ወረዳ ትጠቀሳለች። ስብሰባውን ሜጀር ጀኔራል ሻምበሎ ፈረደ፣ የዞኑ አስተዳዳሪ አራጊ ይመርና፣ የክልሉ ብልጽግና አደረጃጀት ዘርፍ ኃላፊ ፍስሃ ደሳለኝ መርተውታል። በስብሰባው ላይ ጀነራል ሻምበል ፈረደ ጽንፈኛ ሲሉ የጠሯቸውን የፋኖ ታጣቂዎችን የህዝቡን ትጥቅ እያስፈቱ ነው ሲሉ ከሰዋል። ፋኖ በሬያችሁን ሽጣችሁ የታጠቃችሁትን መሳሪያ እያስፈታችሁ ነው፣ ቡድኑ የእናንተን መሳሪያ ሽጦ ወደ መሃል ሀገር እየተሰደደ ነው በሚል ከሰዋል። ፋኖን እንዴት እናስወግደው በሚል ነው መነጋገር ያለብን፣ ካልሆነ ራሳችሁን ይበላችኋል ሲሉም አስጠንቅቀዋል። ጀኔራሉ የክልሉን ሚልሻዎች በተመለከተም በሰጡት አስተያየት ደግሞ ሚልሻ እየገደለና እየደበደበን ነው ትላላችሁ፣ የሚልሻ ቤተሰቦች ግን አንገት ደፍተው እየኖሩ ሲኖሩ ነው። የጠላት ወዳጅ ግን እዚህ መሀላችኋል ሲሉ ጣታቸውን ወደ ተሰብሳቢዎች ቀስረዋል። ሻዕቢያ የወረረውን የትግራይ መሬት ምክንያት በማድረግ ማዕከላዊ መንግስቱ ኤርትራን ሊያጠቃ ነው ሲሉ ሞንጀሪኖ ከባድ ጉድ አሰምተዋል። ወይዘሮ ፈትለ ወርቅ ገብረ እግዚአብሔር ወይንም ሞንጀሪኖ የህወሀት ጀኔራሎች ወደ ወልቃየት ለመግባት ስለመዘጋጀታቸውም አንድ ወታደራዊ መረጃ አጋርተዋል። ፈትለወርቅ የጋራ መግባባት ተደርሶበታል ያለችውን ወልቃየትን የመቆጣጠር እቅድ በአደባባይ እየተናገረችው የጀኔራል ታደሰ ወረደን ቢሮ ሰብረው የገቡ ተፈናቃዮችን ባነጋገረችበት መድረክ ነው። በመቀሌ የሚገኙ ተፈናቃዮች በትናንትና ሁለት አምስተኛ ክረምት በሸራ ውስጥ አናሳልፍም በሚል ሰልፍ ወጥተው የጀነራሉን ቢሮ ግቢ ጥሰው መግባታቸው ይታወሳል። ተፈናቃዮቹ ያደረጉትን ሰልፍ ህወሓት በይፋው ይገልጹ ያሰራጨ ሲሆን፣ በአንጻሩ የጀነራሉ አስተዳደር ጽሕፈት ቤቱ ድረስ ጥሰው ስለገቡት ተፈናቃዮች ያለው ነገር የለም። ወደ ጀነራሉ ጽሕፈት ቤት ጥሰው የገቡት ተፈናቃዮች ያነጋገረችው ሞንጆሪኖ የትግራይ መሬት ከማስመለስ በላይ ቅድሚያ የሚሰጠው ጉዳይ የለም ብለዋል። ይህንኑ የቅድሚያ ቅድሚያ የተሰጠውን በአማራ ኃይሎች እጅ የሚገኙ እንደ ጥልቀት ያሉ አካባቢዎችን መቆጣጠር በአስቸኳይ ይፈጸማል ተብሏል። በአማራ ኃይሎች እጅ የሚገኙ አካባቢዎችን በወረራ የተያዙ መሆናቸውን የገለጸችው ሞንጆሪኖ በምንም ሁኔታ የማይገረሰሰውን የትግራይ ሉዓላዊነት በቅርቡ እናረጋግጣለን ስትል ተደምጣለች። ተፈናቃዮች ለምን ወደየአካባቢያችን አትመልሱንም? በሚል ላነሱት ጥያቄ በሰጠችው ምላሽ አሁንም የአማራ ኃይሎች ሳይወጡ የሚመለስ ተፈናቃይ የለም ብላለች። በአማራ ክልል ስር የተዋቀረው የወልቃየት አስተዳደር ፈርሶ በወራሪነት የተፈረጁት ኃይሎች ለቀው መውጣት እንዳለባቸውም ተናግራለች። ምንም እንኳን በወራሪነት ቢፈረጁም አካባቢውን የሚያስተዳድሩት እነ ኮሎኔል ደመቀ ዘውዱ ለቀን የምንወጣው መሬት የለም ብለዋል። የአካባቢው ህዝብ ራሱን በራሱ የማስተዳደር ነጻነቱን ለማንም አሳልፎ እንደማይሰጥ ከዚህ ቀደም በሰላማዊ ሰልፍ ሲገልጽ ነበር። በትግራይ ኃይሎች በኩል በአወዛጋቢ አካባቢዎች ያሉ የአማራ ታጣቂዎች ራሳቸውን አደራጅተው መንቀሳቀሳቸውን ወረራ ነው ሲሉ ይገልጹታል። በአንጻሩ እነዚህን ቦታዎች የተቆጣጠሩ ኃይሎች ደግሞ ከዚህ በኋላ የሚጸና እንጂ የሚመለስ መሬት የለም የሚል አቋም እያራመዱ ነው። የወልቃይት ጉዳይ እስከ ሰኔ 30 2017 ዓ.ም ድረስ ቆርጦ ይለይለታል እየተባለ ነው። ምንም እንኳን በአማራና ትግራይ ኃይሎች በኩል ስምምነት ባይኖርም በፌዴራል መንግስቱ በኩል ግን ልክ እንደራያ የወልቃይትን አስተዳደር አፍርሶ ተፈናቃዮችን ለመመለስ ማቀዱ እየተነገረ ነው። ከአስር ሺህ ብር በላይ በጥሬ ገንዘብ መገበያየት ሊከለከል መሆኑ ተሰማም። በግብይት ወቅት ከአስር ሺህ ብር በላይ ጥሬ ገንዘብን መጠቀም ለከፋዩ በወጭነት ለተቀባዩ ደግሞ አስተዳደራዊ ቅጣት እንዲጣልበት ያደርጋል ተብሏል። አዲሱ የገቢ ግብር አዋጅ ሲጸድቅ ከአስር ሺህ ብር በላይ ግብይትን በጥሬ ገንዘብ መፈጸም የሚያስቀጣ ይሆናል ተብሏል። ረቂቅ አዋጁ ላይ ሀሳብ ለማዋጣት ከተሳተፉ ባለሙያዎች የተወሰኑት ተግባራዊ ይደረጋል በተባለው አሰራር ላይ ጥያቄ አንስተዋል። የገንዘብ ሚኒስትር የህግ ጉዳዮች መምሪያ መምሪያ ኃላፊው አቶ ተወዳጅ መሐመድ እንዳሉት አዋጁ ተግባራዊ የሚደረገው በጥሬ ገንዘብ የሚፈጸም ግብይትን መገደብን ታሳቢ አድርጎ ነው። በአንድ ግብይት የሚፈጸም የጥሬ ገንዘብ ክፍያ ከ10 ሺህ ብር ከበለጠ ትርፉ ብር ለከፋዩ በወጪነት አይያዝም። ገንዘቡን የተቀበለውም የትርፉን ገንዘብ እጥፍ አስተዳደራዊ ቅጣት እንደሚጣልበት ተቀምጧል። ለምሳሌ የ20 ሺህ ብር ግብይት በጥሬ ገንዘብ ቢፈጸም ለነጋዴው ከ10 ሺህ ብር በላይ ያለው በውጭነት አያያዝም፣ ለተቀባዩ ደግሞ ከ10 ሺህ ብር በላይ ያለው ቀሪ 10 ሺህ ብር እጥፍ ማለትም 20 ሺህ ብር ይቀጣል እንደማለት ነው። በረቂቅ አዋጁ ላይ የተሳተፉ በጥሬ ገንዘብ ግብይት እንዲፈጸም ምክንያት የሚሆነውን በንግድ ስርዓቱ ውስጥ ያለውን ችግር መፍታት የተሻለ አማራጭ ሊሆን እንደሚችል እና በሌሎች መመሪያዎች የጥሬ ገንዘብ ግብይት ስለሚፈቀድ አዋጁ የተናበበ እንዲሆን ጠይቀዋል። የገንዘብ ሚኒስትር ባሰናዳው ረቂቅ አዋጅ መሰረት ከ10 ሺህ ብር በላይ በጥሬ ገንዘብ ግብይት እንዳይፈጸም የሚጣለው ግዴታ በመንግስት መስሪያ ቤቶች፣ በመንግስት የልማት ድርጅቶች፣ በባንኮችና በማይክሮፋይናንስ ድርጅቶች ላይ ተፈጻሚ አይሆንም ይላል። ሌሎች አዋጅ ተፈጻሚ የማይሆንባቸው ግለሰቦችና ድርጅቶች የገንዘብ ሚኒስተር በሚያወጣው መመሪያ ዝርዝራቸው ይፋ እንደሚሆን ተደንግጓል። በኢትዮጵያ ነባራዊ ሁኔታ ከ10 ሚሊዮን በጥ የገንዘብ ገንዘብ ግብይት በሚደረግበት ሁኔታ በዚህ ልክ ገደብ መጣሉ አጠያያቂ ሆኗል። ከ200 በላይ መንገደኞችን አሳፍሮ እየበረረ የነበረ አውሮፕላን የመከስከሱ አደጋ አስደንጋጭ ሆኗል። እስካሁን ድረስ ከአደጋው የተረፉ ሰዎች ስለሚኖራቸው ምንም የተባለ ነገር የለም። አውሮፕላኑ የመከስከስ አደጋ ያጋጠመው ለመብረር ከተነሳ በኋላ ከጥቂት ደቂቃዎች በኋላ ነው ተብሏል። አውሮፕላኑ መዳረሻውን ለንደን ሊያደርግ የነበረ ነው ተብሏል። ከ240 በላይ ሰዎችን አሳፍሮ ወደ ለንደን እየበረረ የነበረ የህንድ አውሮፕላን መከስከሱ ተሰምቷል። በህንድ ከ240 በላይ መንገደኞችን ይዞ ወደ ለንደን ለመብረር የተነሳ አውሮፕላን በጥቂት ደቂቃዎች ውስጥ ከአውሮፕላን ማረፊያው አቅራቢያ መከስከሱ ተነግሯል። በምዕራብ ህንድ ከምትገኘው አህመድ ባድ ከተማ ተነስቶ በረራ የጀመረው አውሮፕላኑ በለንደን ወደሚገኘው ጋትዊክ አውሮፕላን ማረፊያ የሚበር ነበር ተብሏል። የአውሮፕላኑ ባለቤት ኤር ኢንዲያ ባወጣው መግለጫ ዛሬ ከአህመድ ባድ ለንደን ጋትዊክ የሚበረው ኤአይ 171 አደጋ አጋጥሞታል ሲል አስታውቋል። የአቪዬሽንና የድንገተኛ አደጋ እርዳታ ሰጭ ተቋማት ፈጣንና የተቀናጀ እርምጃ እንዲወስዱ መመሪያ ተሰጧቸዋል ተብሏል። የነፍስ አድን ሰራተኞች የህክምናና የእርዳታ ድጋፍ ወደ ቦታው እንዲደርሱ ለማድረግ ሁሉንም ጥረት እየተደረገ ነው ተብሏል። አውሮፕላኑ በአየር ማረፊያው አቅራቢያ መከስከሱን የፖሊስና የአየር መንገዱ ባለስልጣናት ገልጸዋል። እስካሁን ድረስ ከአደጋው የተረፉ ሰዎች ስለምኖራቸው ምንም የተባለ ነገር የለም። አውሮፕላኑ ዩናይትድ ኪንግደም ለንደን ወደሚገኘው ጋትዊክ አየር ማረፊያ በረራ የሚያደርግ እንደነበር የተገለጸ ሲሆን የተከሰከሰው በአየር መንገዱ አቅራቢያ በሰዎች መኖሪያ ቤት አካባቢ ነው ተብሏል። የህንድ መገናኛ ብዙኃን በሳት የተያያዘም የአውሮፕላኑ ስብርባሪ እያሳዩ ሲሆን፣ ከአየር ማረፊያው አቅራቢያ ሰማዩ በጭስ ተሸፍኖ ይታያል። በአደጋው የተጎድ ሰዎች ከአደጋው ስፍራ በማውጣት በአምቡላንስ ሲጓጓዙ የሚያሳይ ምስሎች የመገናኛ ብዙኃን እያወጡ ነው ተጠቅመዋል። በአውሮፕላኑ ላይ 244 ሰዎች መሳፈራቸውን ኤንአይ የተባለ የህንድ መገናኛ ብዙኃን የጉጅራት ግዛት ፖሊስን ጠቅሶ ዘግቧል። የሀገሪቱ ሲቪል አቪሽን ባለስልጣን፣ አውሮፕላኑ 232 መንገደኞችንና 12 የበረራ ሰራተኞችን ማሳፈሩን አስታውቋል።